ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ክብርት ወይዘሮ አዳነች አቤቤ አዲስ አበባ ከተማ አስተዳደር ከንቲባ ብፁዕ አቡነ ዲዮስቆሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ። ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል የኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ ሰብሳቢ። ብፁዓን አበው ሊቃነ ጳጳሳት። ክቡራን ሚኒስትሮች ብፁዕ አቡነ ህርያቆስ የአዲስ አበባ የሀድያ እና የስልጤ አህጉረ ስብከት ሊቀጳጳስ። ክብርት ሸዊት ሻንቃ የኢፌዴሪ ባህልና ስፖርት ሚኒስትር ሚኒስቴር ክቡራን የፌዴራል እና የክልል መንግስት ባለሥልጣናት። ክቡራን አምባሳደሮች እና የኮርድ ዲፕሎማቲክ እንግዶች ክቡራን በአጠቃላይ በዚህ ታላቅ መንፈሳዊ በዓል ላይ የተገኛችሁ ሊቃውንተ ቤተክርስቲያን ሊቃውንተ ቤተክርስቲያን፣ የሰንበት ትምህርት ቤት ወጣቶች እና የበዓሉ ባለቤት የሆናችሁ ኢትዮጵያውያን፣ በሀገር ውስጥና በውጭ ሀገር የምትገኙ የመንፈስ ቅዱስ ልጆቻችን፣ የመስቀል በዓል ቤተክርስቲያን በአደባባይ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 በዚሁ ለበዓሉ ለተሰበሰቡት ለመንፈስ ልጆቾ ትምህርተ ወንጌልና ቃለ ቡራኬ እንዲሰጡልን በታላቅ አክብሮትና ትህትና እጋብዛለሁ።